የሀገርን እድገት እውን ማድረግ የሚቻለው የሕዝብን ኑሮ መለወጥ የሚያስችል ኢኮኖሚያዊ ብልጽግና በማረጋገጥ መሆኑን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ተናገሩ። የግሉ ዘርፍ ለሀገር ብልጽግና የበኩሉን ድርሻ በላቀ መንገድ እንዲወጣ ማገዝን ዓላማ ያደረገ የምክክር መድረክ ተካሂዷል። ተጨማሪ መንግስት በየአካባቢው የሚገኙ ህገወጥ ኬላዎች እንዲፈርሱ መመሪያ ማስቀመጡን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገልጸዋል። ሚኒስትሩ ይህን የገለጹት የንግዱንና አምራች ኢንዱስትሪው በሀገር ብልጽግና ላይ የሚጠበቅበትን መወጣት ይችል ዘንድ ያግዛል የተባለ የምክክር መድረክ ላይ ነው። በመድረኩ የተገኙት አምራችና ነጋዴዎች በኬላ አካባቢ የሚገጥሟቸውን ችግሮች ያነሱ ሲሆን፣ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ለጥያቄያቸው ምላሽ ሰጥተዋል። ኢትዮጵያ ውስጥ ትልልቅ የጉምሩክ ኬላ ለምሳሌ በዚህ ከሞያሌ አንስቶ እስከ አዲስ አበባ ድረስ ያሉ ሶስት ናቸው። አንደኛው ሞያሌ ከተማን ከተማ ለቆ ሲወጣ፣ ሁለተኛው ዲላ መግቢያ ላይ፣ ሶስተኛው ደግሞ አዲስ አበባ መግቢያ ላይ ቱሉ ዲምቱ ማለት ነው። ከዛ ውጭ ግን በየወረዳው በየዞኑ በየክልሉ ምንነታቸው የማይታወቅ ባለቤታቸው ማን እንደሆነ የማይታወቅ ቁጥር ስፍር የሌላቸው ኬላዎች አሉ። ህገወጥ ኬላና ኮቴ ክፍያ ጋር የሚያያዘው ጉዳይ የመንግስት ኢንተረስት ሳይሆን የግለሰቦች የሌብነት ፍላጎት ነው ያለበት በየቦታው ያለው ሰው ገመድ ወጥሮ ቺንጋ ወጥሮ ሳንቲም የተቀበለ የሚውልበት አጉል ልምምድ ምናልባትም የዓለም ንግድ ድርጅት አባል እንሆናለን፣ አፍሪካ ነጻ ንግድ ቀጠና እንገባለን፣ ኮሜሳ ውስጥ እንነግዳለን የሚለውን ነገር ህልም የሚያቀጭጭ በጣም መጥፎ ልምምድና ተግባር ነው። ይህንን መንግስት ክቡር ጠቅላይ ሚኒስትር በቅርቡ አቅጣጫ ሰጥተዋል። ሁሉም ከየተጨላዊ ተጠራርገው እነሱ ተብለዋል። ያን ዳይሬክሽን ክልሎች የተገብሩታል ብዬ ተስፋ አድርጋለሁ። ቻሌንጁ አለ። ይህን ቻሌንጅ ግን ሳንቀርፍ ስለ ምርት ተወዳዳሪነት ስለ ገቢና ወጪ ምርት ተሳላጭነት ስለ ኑሮ ውድነት የምናወራበት ምንም የሞራል ገት የለንም። ይህን ችግር በጣም አክናውሌጅ ማድረግ ፈልጋለሁ። የጉምሩክ ኮሚሽን፣ ትራንስፖርትና ሎጂስቲክስና እኛ ሚኒስትሪ በጋራ ሆኖ ከወር በላይ ፈጀ ጥናት፣ ዝርዝር ጥናት አቅርበን ለመንግስት አቅርበናል። መንግስቱም ውሳኔ ሀሳብ አሳርፈውበታል። ከአምራቹና ከነጋዴዎች ከቀረቡት ጥያቄዎች ውስጥ የመስሪያ ቦታና ማስፋፊያ ችግር ሌላኛው ጉዳይ ነው። የኢንዱስትሪው ሚኒስትር መላኩ አለበል በዚህ ጉዳይ ላይ ምላሽ ሰጥተዋል። ትልቅ የመንግስት ሼድ ውስጥ ሆነ የራሳችን ፕላንት በዓለም አቀፍ ደረጃ ተወዳዳሪ የሆነ የማምረቻ ቦታ እንድንገነባ በተደጋጋሚ ጥያቄ ለመንግስት አካላት እያቀረቡ ነው እና ይሄም ያሳየው የማኑፋክቸሪንግ ወይም የኢኮኖሚ ውስጥ ትልቅ ተጽዕኖ እንዲያመጣ የምንፈልገው ኢንዱስትሪ ሁልጊዜ ጥያቄዎቹ አዲስ እየሆኑ እያደገ በመጣ ቁጥር እያደገ የሚመጣ ፍላጎት እየኖረ ነው የሚሄደው። የማኑፋክቸሪንግ ኢንዱስትሪ ባህሪው ሁልጊዜ እያደገ የሚሄድ ፍላጎት ነው። ፕሮዳክቲቪቲ ገደብ የለው ማኑፋክቸሪንግ ኢንዱስትሪ የሚባለውም ለዚህ ነው። ቀጣይነት ያለው ጥያቄዎች እየተነሱ ምንችላቸውን ቀድመን ተንበየን እየፈታን እንድንሄድ ስንደርስባቸው፣ ደግሞ መፍታት ያለብንን እየደረስን እየፈታናቸው መሄድ ስላለብን ነው። ሶ ከዚያ አኳያ የመስሪያ ቦታ ሸዶችን በተመለከተ እንዴት አድርገን ከኢንዱስትሪ ፓርኮች ጋር መፍታት እንዳለብን እየሰራንበት ስለሆነ መልስ እንሰጣለን። በንግዱ ማህበረሰብ ዘንድ በተለያዩ መድረኮች ላይ ከደረሰኝ አቆራረጥና ህትመት ጋር የተያያዙ ችግሮች በተደጋጋሚ ይደመጣሉ። በዚኛው መድረክ ይህ ጥያቄ የቀረበ ሲሆን የገቢዎች ሚኒስትሯ አይናለም ንጉሴ በጉዳዩ ላይ ምላሽ ሰጥተዋል። ደረሰኝ የለም ማለት ታክስ የለም ማለት ነው። ስለዚህ ህትመቱ ምን እንደሆን ፈለግን እኛ ገቢዎች ሚኒስቴር ካለው ሲስተም ጋር ኢንትግሬት ያደረገ ምስጢራዊ ኮድ በውስጡ የያዘ ግብይታችንን በተዘረገላችሁ ሲስተም አሳውቁን። ታስ የሚባል ስርዓት እኮ አለን እያንዳንዱን ኢንኮድ እንድታደርጉ እንድታስገቡ የተዘረጋ። ነገር ግን ከሚያስገባው ኩባንያ የማያስገባው የትየሌለ ነው። ያ በመሆኑ ምክንያት ታክሱ ለውጭውም አካል ለውስጡም አካል የተጋለጠ ይሆናል ማለት ነውና እሱን እናንተም የራሳችሁን ስሩ፣ እኛም የራሳችን እንሰራለን። በመድረኩ የተገኙት ሚኒስትሮች የሚታዩ ችግሮችን ለመፍታት ሁሉም በጋራ መስራት እንዳለበት በአጽንኦት ተናግረዋል። ወጋገን ካፒታል ኢንቨስትመንት ባንክ የቅድመ ዝግጅት ስራዎችን አጠናቆ አገልግሎት መስጠት መጀመሩን አስታውቋል። ባንኩ በኢትዮጵያ ካፒታል ገበያ ለሚሳተፉ የግልም ሆነ የድርጅት ደንበኞች ፍላጎት ተኮር የኢንቨስትመንት ባንኪንግ አገልግሎት እንደሚሰጥ ተገልጿል። የወጋገን ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩታዊት ዳዊት ባንኩ የሰነደ ሙዓለ ንዋይ ግብይት ላይ የምክር አገልግሎት የመስጠት፣ የሰነደ ሙዓለ ንዋይ አውጭና ገዢ የማገናኘትና ሌሎች ተዛማጅ አገልግሎቶችን እንደሚሰጥ አብራርተዋል። ወጋገን ካፒታል ኢንቨስትመንት ባንክ በዘርፉ ፈርቀዳጅ አሰራሮችን በታማኝነትና በፈጠራ ላይ ተመርኩዞ ትርጉም ያለው ለውጥና ስኬት ለማስመዝገብ ይተጋል። በዚህ በዘርፉ ያለውን ከፍተኛ የአገልግሎት ፍላጎት ክፍተት ለማሟላት የተመሰረተው ባንካችን የካፒታል አስተሳሰብን በማመቻቸት ኢንቨስትመንትን ለማስፋፋትና የኢኮኖሚ እድገትን ለማፋጠን ትኩረት ሰጥተን የምንሰራበት ይሆናል። የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላውን እስማኤል የካፒታል ገበያውን ለማሳደጉ የግሉ ዘርፍ ድርሻ የጎላ መሆኑን ተናግረዋል። በዘርፉ የተሰማሩ ተቋማትም ሁሉም የማህበረሰብ ክፍል በሚረዳው መልኩ ግንዛቤም የመፍጠር ስራ ሊሰሩ እንደሚገባ ገልጸዋል። ውሳኔ ለሚወስኑ ሰዎች በማይገባ መልኩ ካፒታል ማርኬትስም እንዳንሰራው በጣም አስጠነቅቃለሁ። በተለይ ኬንያ ኢስት አፍሪካ ላይ እየተማርነው ነገር እሱ ነው። ምን ታስባላችሁ ስለ ስቶክ ስንላቸው ይሄ ብሪቲሾች የገነቡት ተቋም ይሉናል። ስለዚህ ይሄ ፊው ቴክኖክራትስ ገንብተውት ጥለውት ሄዱ ተብሎ እንዳንወቀስ ለኢትዮጵያውያን የገባ የቀለለ ገበያ ማድረግ በጣም በጣም ያስፈልጋል። እሱ ነው አደራ የምለው።